ሁላችንም በጉጉት ስንጠብቀው የነበረው በክፍል 73 ሉሊትን ናታንንና ቤዛን ያስደነገጣቸው ከኋላ የመጣው ሰው ማነው እያልን ነበር። ይህም እንግዲህ ኤፍራታ ናት። ግማሾቻችን ያፌት ነው ወይ ገነት ናት እያልን ነበር። ኤፍራታ ሆና ተገኝታለች። የመጣችውም እንግዲህ እቃዋን ለመውሰድ ነበር የመጣችው እዛ ቤት መሄዷን አስመልክቶ፣ ያፌት እንግዲህ ኤፍራታን አንገቷን አንቋት ነበረ። መጨረሻው ምን ይሆን ይሆን? ከዛ በኋላ ምን ይፈጠራል? ለማንኛውም ተረጋጉና እስከ መጨረሻው ቆያችሁ። በቀጣይ ክፍል ምን ይፈጠራል፣ በዛሬው ክፍልስ ምን ተፈጠረ የሚለውን የምናወራበት ይሆናል። ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ዛሬ በክፍል 73 የተከሰቱ ክስተቶች እንግዲህ ኤፍራታ ወደዛ ቤት መጥታ ነበረ። የሆነ አዲስ ነገር ተፈጥሯል። ቤት ከመጣሽ በኋላ ጽዮን ማስታወሷን ስትነግራት በጣም ነበር እየተደሰተችው ማለት ነው። ምንም እንዳልተፈጠረ ነበር ወደ ቤት የገባችው የጽዮን ማስታወስ እና ጽዮን ተከትላት ሄዳ ክላሷ ገብታ ልታዳምጣት ስትሞክር ይቅርታ

ኤፍራታን በጣም አስደንግጧት ነበረ። ሶ ኤፍራታን እንግዲህ ምን እንደተፈጠረ ንገሪኝ፣ ካሁን በፊት ምንም ነገር ላትደብቂኝ ቃል ገብተሽልኝ ነበር ከዳግም ጋር ተቀምጠን። ስለዚህ የገባሽውን ቃል አክብሬ ምን እንደተፈጠረ ያፊት በምን እንዳስፈራራሽ እንድትነግሪኝ እፈልጋለሁ ብላት ነበረ። ማን ጽዮን ማለት ነው። ጽዮንም እንግዲህ ከእሷ ጋር የተፈጠረውን ነገር ማስታወስ መጀመሯን፣ ግን ደግሞ ማስታወስ እንደጀመረች ለማንም እንዳልተናገረች በስ ለኤፍራታ ብቻ እንደነገረቻት ሉሊትም እንደማታቅ ነገር ግን ይሄ አለማስተዋሷ ብዙ ነገር እንደሚጠቅማት ናታን ከዚህ ችግር ለማውጣት ሉሊት ጋም ያፌት ጋም ብዙ ነገሮችን መፍታት እንደምትችል ለኤፍራታ ነግራት ነበር። ሶ ኤፍራታም አለመናገሯ ደስ ብሏታል። አሁንም ቢሆን ለማንም እንዳትናገር እያለቻት ነበር። ኤፍራታ ግን ምን እንደተፈጠረ ስትጠይቃት መጀመሪያ መናገር ባትፈልግም፣ መጨረሻ ላይ ግን የገባችው ቃል እንደነበረ ጽዮን ስታስታውሳት፣ ኤፍራታም እንግዲህ ሁሉንም ነገር ምንም ነገር ሳታስቀር ያው አስፈራርቷት እንደሆነ ናታንን ራሱን ስቶ ከዛ ሰው እንዲገደል አድርገው ከዛ በኋላ ቪዲዮ ቀርጸው በዛ እንዳስፈራሯት። ይህን ነገር ስትሰማ ጽዮን በጣም ነበር የደነገጠችው። ከዛም በኋላ ደግሞ ሌላ አንድ ደስ የሚል ነገር እንዳላት ምንም የማይጸጽታትን ነገር እንዳደረገች ለጽዮን ነግራት ነበር። ምንድነው የማይጸጽትሽ ነገር ያደረግሽው? ምን አድርገሽ ነው? ምን ተፈጥሮ ነው? እያለቻት ነበር። ሰው ተረጋጊና ለነግርሽ ፈልጋለሁ ብላ ነበረ። ሰው ምንድነው የነገረቻት እያላችሁ ነበር ብዙዎቻችሁን እንግዲህ ይህን የነገረቻት ነገር ኤፍራታና እንትና ያፌት ጋር ከመሄዷ በፊት ልጅ እንዳረገዘች ከናታን ጋር የሆነ ቀን ሰክሮ አብረው እንዳደሩ ከዛ በኋላ ያፌትም እንዳላስደፈራት ለባለሀብቶች ሊሸጣት እንደነበር ሳያስደፍራት የሚገዛት ባለሀብት ደግሞ እስከነ ክብረ ንጽህናዋ ስለሚፈልጋት ያፌት ያው ሳትደፈር ከዛ ቤት እንድትወጣ እንዳደረጋት ያፌት እንደነገራት ለጽዮን ነግራት ነበር። ጽዮን ከዛ በፊት ኤፍራታ እንደተደፈረች ራሷ ኤፍራታም እንደተደፈረች ነበር የምታውቀው ምታቀው ግን ደግሞ ከናታን ጋር ካደረች በኋላ እንዳልተደፈረች እራሷ አረጋግጣለች ማለት ነው። አሁን እንግዲህ ኤፍራታ ከናታን እርጉዝ ናት ማለት ነው። ይሄ ነገር ደግሞ እንግዲህ ብዙ ነገሮችን ይቀይራል ብዬ አስባለው ምክንያቱም ኤፍራታ ከናታን እርጉዝ ከሆነች፣ አንደኛ ያፌት ከኤፍራታ ይርቃል። በሌላ በኩል ደግሞ ኤፍራታን ያፌት ሊጎዳት ይችላል። ከናታን እንዳረገዘች ሲያውቅ፣ ምናልባት እንደ ቤዛ ሊያደርጋት ይችላል። የሚያስወጣ መድኃኒት ሊሰጣት ይችላል። ነገር ግን ኤፍራታ ላትናገር ማድረግ ትችላለች። ከተነገረች ብዙ አደጋ እንደሚከተላት ታውቃለች። ኤፍራታው ምን ልታደርግ ያሰበች ይመስላችኋል? ተመልሳ ወደ ያፌት ቤት ሄዳለች። ያፌት ደግሞ እነ ናታን ቤት መምጣቷን አስመልክቶ በጣም ተቆጥቷት ነበር። ይህን ደግሞ ሊያውቅ የቻለው ሉሊት የተባለችው ተንከሴስ እንግዲህ ስራዋን እንደገና ጀምራለች ማለት ነው። ምክንያቱም ኤፍራታን መጉዳት ነበረ ምትል በገነት በኩል ነበረ እናትና ልጅ መሆናቸውን ልታስፈራራ ሞክራ ነበር። ግን ደግሞ ይሄ ነገር ስላልተሳካላት አሁን ሌላ ነገር ስላገኘች እንግዲህ ሉሊት ሄዳ የአፌት ጋር ነገሮችን አቃጣጥላለች ማለት ነው። ኤፍራታ እነናታን ቤት እንደመጣች እና እነናታን ቤት መታ ከናታን ጋር ብዙ ነገሮችን እያሳለፉ እንደሆነ ብዙ ነገሮችን እሷ ተደብቃ ከሱ ጋር ሴራ እያሴረች ከናታን ጋር ቀለበት ሊያስሩ እንደነበረ ያኔ ራሱን ስትወድቁ እያለ ምን እንደተፈጠረው ሙሉ በሙሉ ነግረዋለች። ይህን ነገር ካዳመጠ በኋላ ያፌት ምንም አይነት ለዛ ሳይኖረው ሉሊትን ከመኪናው አባሮ አስወጥቷታል ማለት ነው። ሉሊት እንግዲህ ጥሩ ነገር ያደረገች መስሏት ነበር። ያው ኤፍራታን የጎዳሽ መስሏታል፣ በእርግጥም ጎድታታለች። ይህን ነገር ማወቁ ለያፌት በጣም ከባድ ነው። ኤፍራታ እንግዲህ ምንም ሳያየኝ ቤት የገባው ብላ በሰላም ተቀምጣ እያለች እንግዲህ እያፌት ነበረ እታች ሆኖ ጩኸቱን ሲያቀልጠው፣ ኤፍራታ በድንጋጤ ወደ ታች ወርዳ ምን ሆኖ ነው ምን ተፈጥሮ ነው ብላ ስጠይቀው የት ነበርሽ የት አባሽ ነው ሄድሽው እያለ ሲያፋጥጣት፣ እንግዲህ ንናታን ቤት ልብሷን ልታመጣ እንደ ሄደች ነግረው ነበር። ይህንም ሲሰማ እንግዲህ ልብሷን ልታመጣ እንዳል ሄደች ና ሉሊት የነገረችውን ነገር አእምሮ ውስጥ በማስቀመጥ ለሌላ ነገር ነው ሄድሽ በማለት እንግዲህ አንገቷን አንቆ ኤፍራታን እያንፈራገጣት ነበር ማለት ነው። ማለት ነው። ሶ ኤፍራታ ላይ ምንም ይፈጠራል እንደው በስሜት ና በንዴት አንገቷን አንቆ ይገድላት ይሆን ወይስ ደግሞ ምንም ያደርጋት ይሆናል። ይሄ ነገር መታወቁ ሉሊት ይሄን ነገር መለኮሷ ሌላ ችግር ነው የሚፈጥረው። ምክንያቱም አንደኛ ከዚህ በኋላ እየቆለፈባት ነው የሚሄድ። ባይቆልፍባት ና ባያቅ ኖሮ ከጽዮን ጋር ለመገናኘት ብዙ ድል ይኖራት ነበር። ነገር ግን ከዚህ በኋላ ነገሮችን ያፊት ያከራል ብዬ ያስባለው ሁሌ እየቆለፈ እንደሚሄድ እርግጠኛ ሌላ በኩል ደግሞ ስልኳንም ሊቀማት ይችላል። ሶ ጽዮን ጋር እንዳትገናኝ ያደርጋታል ማለት ነው። ነገር ግን ለጽዮን ይህን ነገር ገላልጣ መናገሯ በብዙ ነገር ሊጠቅማት ይችላል። ምናልባት ቤቱን ቢቆልፍባት በዛው ብትቀር እናታን ሌላ ሰው ሆኗል፣ ተቀይሯል። በኤፍራታ ላይ በጣም አዝኗል፣ ተክዟል። ነገር ግን ቤዛ አትዘን፣ አትተክዝ፣ ወንድ ወንድ ሁን ብላው ነበር። ኤፍራታ መጀመሪያ ሰው ወንድ ወንድ ማለት መማታት፣ መጋፈጥ፣ ጨካኝ መሆን ነው እንጂ እኔ ለሷ ሩሩና የዋ ስለሆንኩ፣ ስለማዝንላት፣ ስለምጨነቅላት ወንድ አልመስላት ብያለው። ሰው ወንድ መሆን ማለት በሴት መጨከን፣ ሴትን ማስለቀስ፣ ሴትን ማሳዘን ነው። ሰው ያፌት ጨካኝና አረመኔ ስለሆነ ነው ወደሱ ሄደችው። ከዚህ በኋላ እኔም እንደ ያፌት ጨካኝና አረመኔ መሆን ማድረግ ይፈልጋለሁ፣ በማለት እንግዲህ ቤዛ በመከረችው ምክር መሰረት እንግዲህ ኤፍራታ ላይ ምንም እንዳልተፈጠረ ለእሷ ምንም አይነት ስሜት እንደሌለው አስመስሎ እየገለፈጣት ነበር። እንግዲህ ግድግዳውንም በቦክስ ብሎ እጁን በደም በደም አድርጎት ነበር። ግን በዛን ሰዓት፣ ደሙን ባየች ሰዓት ኤፍራታ በጣም ደንግጣ ምንነ ነውናቱ እየስትለው ምን አገባሽ አያገባሽም፣ እኔ ምንም በሆን ምንም አንችንም ያገባሽ ነገር የለም ብሏት ነበር። ይሄ ነገር ኤፍራታን በጣም ነው ልቧን እየሰበራ ጽዮን ደግሞ ታጽናናት እየሞከረች ነበር። ለምን እንደዚህ ካልክ አጥፍተሃል እያሉ ሲጠይቁት፣ እንግዲህ ወንድ ሁን ብላኛለች። ከዚህ በኋላ ወንድ ሁኛለሁ። ስለ እሷ መጨነቅ ትቻለሁ። ጨካኝና አረመኔ ሁኛለሁ። ለራሴ መኖር እፈልጋለሁ እያለ ነበረ። ሶ ኤፍራታ በዚህ ነገር አዝና እውነት ነው ትክክል ነው እሱ ያለው ነገር ያደረገው ነገር ትክክል ነው እያለች እንግዲህ እያለቃቀሰች ወደ ቤት ተመልሳለች። ቤስቴል ግን የጠብቃት ነገር በጣም ከባድና አስደንጋጭ ነገር ነበር። እንግዲህ የፊት ጉሮሯን አንቋታል። ምን ይፈጠር ይሆን? ቀጣይ ክፍል ይመጣ ይሆናል። በሌላ በኩል እንግዲህ ጽዮን አስታውሳለች። ታውቃላችሁ ቢኒያም ደግሞ ጽዮን እንደ በፊቱ እያወራችው አይደለም፣ ቴክስት እየመለሰችለት አይደለም። ይሄ ነገር በጣም አናንዶት እየጠበቃት ነበር። ነገር ግን እሷ ምንም ልጽፍለት ልትመልስለት አልቻለችም። ቴክስት ማይታ ዝም እያለችው ነው። ከዛ በፊት እንግዲህ ቢኒያም ፍቅረኛዋ የድሮ ፍቅረኛዋ እንደነበረ ሆኖ ነበር ሲሰራ ነበር። ይሄ ነገር አሁን ላይ ከባድ ችግር ሊፈጥር ነው። እነናታን እንደፈሩት ችግር ሊፈጥርባቸው ነው። ምክንያቱም ጽዮን አሁን ላይ አስታውሳለች ቢኒያም ልክ እንደ በፊቱ እንደሚጣሉትና እንደሚጨቃጨቁት ነው። ጽዮንና ቢኒያም ሲገናኙ ምንም ይፈጠር ይመስላቸዋል? እንደ በፊቱ እንደ ፍቅረኛው ታስበዋለች? ወይስ ደግሞ ስላስታወሰች በፊት እንደሚጣሉት ተጨቃጭቀዋለች? ይሄ ነገር ቢኒያምን ሊያናድደው ይችላል። ምክንያቱም ጽዮን እንዳስታወሰች አያቅም። ሶ ጽዮን ስትቀይርበት ምን ይሰማዋል? ወይስ ደግሞ ጽዮን እንዳስታወሰች ለቢኒያም ትነግረዋለች? ምክንያቱም ለማንም መናገር አልፈለገችም። ምክንያቱም ሉሊትንና ያፌትን ማጥመድ ይፈልጋሉ። በሌላ በኩል ደግሞ ዳግም ህቴን ማዳን አለብኝ እያለ ነው ከጓደኛው ጋር የሆነ የሆነ ወሬዎችን እያወራ እና እያውጣጠው ነበረ። ቀጣይ ክፍል ምን ይፈጠራል? ገነት እናቷ እንደሆነች ኤፍራታ ሰምታለች፣ ዳግምም ወንድሟ ነው። በዚህ እንግዲህ ደስተኛ እንደሆነች ለጽዮን ስትነግራት ሰምታችሁ ነበረ። ሶ ቀጣይ ገነትና ኤፍራታ የሚገናኙ ይመስላችኋል? ወይስ ደግሞ ኤፍራታን እንደው ያፌት ይገላግላት ይሆን? ምን ይፈጠር ይሆን? ቀጣይ ክፍል በጣም አስደንጋጭ ነገር ሊፈጠርም ይችላል። ያፌት በንዴት እንግዲህ ጉሮሯን አንቋት ነበር። እንግዲህ ወይ ሆስፒታል ይወስዳታል ወይም ደግሞ በር ቆልፎ የሚያሰቃያት ይመስለኛል። ከዚህ በላይ ከባድ አደጋ የሚያደርስባት ይመስለኛል። ከዚህ በኋላ ስራቸውን ለመስራት ሉሊት እንቅፋት ትሆነችዋለች፣ እየሄደች ነገር እያቀበለች፣ በጣም ከባድ ነገር ይፈጠራል ብዬ አስባለሁ። ስለዚህ ሉሊትን ከዛ ቤት የመጀመሪያ ስሪያቸው ማስወገድ ይሆናል። ከዛ በፊት ግን ናታን በሉሊት በጣም እየተናደደበት ነው ልግደላት ልግደላትና ልታሰር የመጀመሪያዋ ትሆን እያለ ነበረ ናታን እንግዲህ ሰው እድል ቢሰማ ኖሮ እጁን ሄዶ ይሰጥና ኤፍራታ ስራዋን ያበላሽባታል። ሶ ይሄን ነገር እንዲያውቅ አልፈለገችም። ከዚህም በኋላ ማወቅ የለበትም ብዬ ማስበው፣ ምክንያቱም ባለፈው ናታም ብዙ ነገሮችን አበላሽቷል። ካወቀ በኋላ ሄዶ መደባደብ ከያፌት ጋር ብዙ ነገሮች ተፈጥረዋል። ሶ ቀጣይ ክፍል የሚፈጠረውን እየገመታችሁ እስከዛው ባይ ባይ።